ኢትዮጵያ በሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ላይ በነበራት ተሳትፎ ተጨባጭ የትብብር መስኮችን የሚያሰፉ የሁለትዮሽ ስምምነቶች ላይ መድረስ መቻሏን በብራዚል የኢትዮጵያ አምባሳደር ልዑልሰገድ ታደሰ ተናግረዋል። ብራዚልና አፍሪካ በግብርናው ዘርፍ በጋራ በሚሰሩባቸው ነጥቦች ዙሪያ ምክክር መደረጉን ያነሱ ሲሆን በተለይም በግብርና ዘርፍ የካበተ ልምድ ካላት ብራዚል ልምድ ለመቅሰም የሚያስችል የመስክ ጉብኝት መደረጉንም እንዲሁ ተናግረዋል። ተጨባጭ ወደ መስክ በመውጣት በርካታ ተጨባጭ ሆኑ በግብርና ዘርፍ ያሉ እድገቶችን እመርታዎችን የታየበት ነው። ስለዚህ ከከተማ ወተን ወደ ግብርና ወደሚከናወንባቸው የብራዚል ክልሎችም ተጉዘን በርካታ ተሞክሮችን ያገኘንበት ነው። ይህንን ለሀገራችን የሚጠቅሙትን ከሀገራችን ፖሊሲዎች ጋር በሚያጣጥም መልኩ እየወሰድን ከብራዚል ጋር ያለንን የግብርና ምስክርነት ወደ ላቀ ደረጃ የምናደርስበት ምናደርግበት ከፍ የምናደርግበት መድረክ ፈጥሮልናል ማለት ነው። በጉባኤው ኢትዮጵያ የግብርናውን ዘርፍ በማዘመን የምግብ ዋስትናን ለማረጋገጥ እያከናወነቻቸው ስላሉ ተግባራት ተሞክሯን አጋርታለች። በተለይም ኢትዮጵያ ውጤት ያስመዘገበችባቸውና ለምጣኔ ሀብት እድገት የሚሆን ለምግብ ዋስትና መረጋገጥ የተገበረቻቸውን እንደ የስንዴ ምርት፣ አረንጓዴ ልማት፣ የልማት ትሩፋትን የመሳሰሉ ዘርፎችን ስኬት አጋርታል ተገኝታለች የደረስንባቸውን ያስመዘገብናቸውን ውጤቶች ለአፍሪካም ለብራዚልም ወገን ለማሳወቅም ለእነሱም ጋር ያለንን ልምድም ለማካፈል የተጠቀምንበት ነው ከነሱ የምንወስደው እንዳለ ሆነው እኛም ደግሞ ለሌሎች የምንሰጣቸው ተሞክሮዎች የተሳኩ እንዳሉን ይታወቃል የአረንጓዴ ልማት አሻራ ስትራቴጂያችን ትግበራችን ኢኒሼቲቫችን አንዱ ነው የሌማት ትሩፋት ሌላው ነው። በስንዴ ምርት ያስመዘገብነው ውጤት ይታወቃል። እነዚህ ሁሉ ደግሞ በእኛም በኩል የደረስንባቸውን ውጤቶች ለሌሎች ለማካፈል ደግሞ እድል የፈጠረ መድረክ ነው። ቴክኖሎጂ መር ግብርና ምርትና ምርታማነትን የሚያሻሽል በመሆኑ በኢትዮጵያም ይሁን በብራዚል በኩል ያሉ ዘርፉን ሊያዘመኑና ሊያሳድጉ የሚያስችሉ አጋርነቶችን ለመፍጠርም የሁለትዮሽ የግብርና የትብብር ስምምነትን በኢትዮጵያና ብራዚል መካከል ተፈርሟል። የብራዚል አፍሪካ የግብርና ዘርፍ ላይ ያተኮረው ጉባኤ አገራችን የምትፈልገው አይነት ኢኒሽቲቭ ነው። ለምን በእኛ በኩል ዋናው ትኩረታችን አሁን ተጨባጭ የሆኑ የትብብር መስኮችን ማስገኘት፣ ግንኙነቱን በግብርና ዘርፍ በተለይ ወደ ላቀ ደረጃ ለማስረግ ለማድረስ የሚያስችል የሁለትዮሽ የግብርና ትብብር ስምምነትም ተፈራርመናል። ይሄ እንግዲህ ከዚህ ቀደም ከነበሩን ተነስተን ትግበራቸውን ገምግመን በምን መልኩ ደግሞ የበለጠ የግብርና መስክ ያለንን ትብብር ማሳደግ እንችላለን በሚል የተፈራረም ነው። ተጨማሪ የግብርና መስክ ስምምነት ነው ማለት ነው። በሌላ በኩል ሁለተኛው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ጎን ለጎን በንግድ በኢንቨስትመንት በቱሪዝምና በአቪዬሽን ዘርፎች የነበሩትን ግንኙነቶች ወደ ቀጣይ ምዕራፍ ለማሸጋገር የሚያስችሉ ውይይቶች ተደርገዋል። ግብርና በቴክኖሎጂ ሲታገዝ በጣም እመርታ ያለው የላቀ ለውጥ እንደሚያመጣ የተገነዘብንበት ወቅትና ብዙ ከብራዚል ከሚመለከታቸው አካላት ጋር ውይይት ያደረግንበት ነው። ክቡር ምክትል ጠቅላይ ሚኒስትራችን ጉብኝትም በመጠቀም ከብራዚል ምክትል ፕሬዚዳንትም ጋር በግብርናን ጨምሮ በንግድ፣ በኢንቨስትመንት፣ በቱሪዝም፣ በአቪዬሽን ሴክተር ያሉንን ግንኙነቶች ወደ ቀጣይ ለማሳደግ የሚያስችል ፍሬያማ ውይይትም ክቡር ምክትል ጠቅላይ ሚኒስትራችን ከብራዚል ምክትል ፕሬዚዳንት ጋር ያደረጉበትም የጉብኝት ወቅት ነበር። ጉባኤው ብራዚልና አፍሪካ ልምድ በመለዋወጥና የቴክኖሎጂ ሽግግር በማድረግ በጋራ መስራት እንደሚችሉም አሳይቷል።